ሰላም ጤና ይስጠልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በጣም በርካታ ሰዎች ባለማወቅ ችላ ባለ ማለት በተደጋጋሚ የሚያደርጓቸው ነገር ግን በቀላሉ ለካንሰር እያጋለጡ ያሉ አምስት ነገሮችን እነግራቸዋለሁ። እነዚህ አምስት ነገሮች በጣም በበርካታ የማህበረሰብ ክፍሎች ውስጥ የተለመዱ በየጊዜው የሚተገበሩ ነገር ግን በጊዜ ሂደት ለካንሰር በርካቶችን እየዳረጉ ያሉ ነገሮች ናቸው። እነዚህ ለካንሰር እያጋለጡን ያሉ አምስት ነገሮች ምንድን ናቸው? እንዴት አድርገን ራሳቸው ራሳችንን ከእነዚህ ነገሮች ማራቅ እንችላለን የሚሉትን ነገሮች አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ቻናል ያዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃ ደግሞ በርካቶች ጋር እንዲደርሱና እንዲማሩበት ላይክ ሼር አድርጋችሁ አጋሯቸው። በቀጥታ ወደ ሀሳባችን እንግባ። በአንደኛ ደረጃ የምነግራችሁ በጣም ብዙ ሰው ለካንሰር እየዳረገ ያለው ይሄ የፕላስቲክ የምግብ ማሸጊያ እቃዎች ናቸው። እንግዲህ በተለይ በተለይ በአሁኑ ሰዓት ላይ እነዚህ የፕላስቲክ የምግብ ማሸጊያ እቃዎች በጣም እየተለመዱ በርካታ ሆቴሎች ውስጥ እንደዚህ የምግብ አገልግሎት የሚሰጡ ተቋማቶች ውስጥ በጣም እየተለመደ ለቴካዊ አገልግሎት በጣም እየተጠቀሙበት የሚገኙት አንድ ግብአት ነው ነገር ግን ይሄ የፕላስቲክ የምግብ ማሸጊያ በተለይ እነዚህ ነገሮች በነገራችን ላይ አሁንም እነግራችሁ በተደጋጋሚ ለረጅም ጊዜ የምታደርጓቸው ከሆነ ነው ለካንሰር የማጋለጥ ሂደታቸው ከፍ የሚለው። ይሄ አሁን የፕላስቲክ የምግብ ማሸጊያ ለምሳሌ፣ ስራችሁ አካባቢ ምግብ የሌላችሁ በየቀኑ ወይ በየጊዜው እንደዚህ አይነት በፕላስቲክ ማሸጊያዎች ምግብ እያዘዛችሁ እያሸጋችሁ እያመጣችሁ ከዛ ደግሞ በተለይ በተለይ መጥፎነቱ ረጅም ሰዓት እዛ ውስጥ የምታስቀምጡ ከሆነ በተ ላይ ደግሞ ፀሐይ ያለበት ቦታ ላይ ከሆናቸው አሁን በእነዚህ የምግብ ማሸጊያዎች ምግብ አምጥታችሁ ወይ ጠዋት አምጥታችሁት ወይ ምሳሳት እስኪደርስ ብላችሁ ሙቀት በጣም ፀሐይ ያለበት አካባቢ ያስቀምጣችሁት ምግቡ በዛ የሚውል ከሆነ ይሄ ነገር አንዴ ሳይሆን በተደጋጋሚ የምታደርጉ ከሆነ እነዚህ የፕላስቲክ ማሸጊያዎች በጣም ለካንሰር የማጋለጥ እድላቸው ከፍተኛ ነው። ስለዚህ እዚህ ጋር የምነግራችሁ ነገር ምንድን ነው? አንደኛ ብትችሉ እነዚህን የፕላስቲክ የምግብ ማሸጊያዎች ባትጠቀሙ፣ ሌላ ኖርማል ጎድጓዳ ሳህኖች፣ ሌላ ነገሮችን ብትጠቀሙ ነገር ግን ምርጫታችሁ እነዚህን ነገሮች በተደጋጋሚ የመጠቀም አጋጣሚው ከገጠማችሁ ደግሞ ብትችሉ ምግቡን ቶሎ ወይ ወደ ሌላ እቃ መገልበጥ ወይ ቶሎ መመገብ ነው እንጂ ላዩ ላይ ያ ምግብ ለረጅም ጊዜ ለረጅም ሰዓት በተደጋጋሚ ባይቀመጥ መልካም ነው። አንደኛ ይሄን በደንብ ግንዛቤ ሊኖራችሁ ይገባል። ሁለተኛ መነግራችሁ ደግሞ እነዚህ በየቤታችን ለምግብ ማብሰያነት የምንጠቀማቸው ድስቶች ናቸው። በተለይ በተለይ ቆየት ያሉ ድስቶች ወይንም ይሄ የብረት የአልሙኒየም ድስቶች ናቸው። እነዚህ እንግዲህ በተደጋጋሚ በየቤታችን ምግብ የምናበስልባቸው ድስቶች በጊዜ ሂደት በዛ ድስት ለረጅም ጊዜ ምግቦችን የምናበስል ከሆነ ከዛም በኋላ ደግሞ ምግቡን ካበሰልም በኋላ እዛ ድስት ላይ አውለን የምናሳደር ለረጅም ሰዓት እንዲህ የምናስቀምጥ ይህ ነገር የሚደጋገም በዛ በብረት ድስት የቆየ ምግብን በተደጋጋሚ የመመገብ ልምድ ካላችሁ፣ ይሄም ነገር ለካንሰር በሂደት የማጋለጥ ሂደቱ በጣም ከፍተኛ ነው በነገራችን ላይ አሁን እነዚህ ነገሮች ለካንሰር ያጋልጣሉ ሲባል እንደው አሁን ተመግባችሁ ቶሎ በወራቶች ውስጥ ካንሰር ይዛችኋል ማለት አይደለም። ለምሳሌ በተደጋጋሚ እያረጋችሁ እያረጋችሁ ቆይታችሁ ከሆነ ከሀያ ከሰላሳ ዓመት በኋላ ለካንሰር ልትዳረጉ ትችላላችሁ። ያሀኔ ይሄ ካንሰር የመጣበት ሁኔታ ሲጠና እነዚህ ነገሮች ሆነው ይገኛሉ ማለት ነው። ስለዚህ ይሄ የብረት ድስቶች ላይ አንደኛ ብትችሉ አሁን ዘመናዊ የመጡ የምግብ ማብሰያዎች አሉ እነዚን ብትጠቀሙ ይሄ በተለይ የድሮ የብረት ድስቶችን ባትጠቀሙ። ይህንንም ከተጠቀማችሁ ቶሎ አብስላችሁ መገልበጥ ነው እንጂ ላዩ ላይ እያዋላችሁ እያቆያችሁ በተደጋጋሚ ባትመገቡ መልካም ነው። ይሄን ማወቅ ያስፈልጋል። ሌላውና ሶስተኛው እነዚህ የአልሙኒየም ምግብ ማሸጊያዎች ናቸው። ይሄ በነገራችን ላይ ልክ መጀመሪያ ካልኳችሁ ላይ ተመሳሳይ ነው ድርጊታቸው። ይሄ የፕላስቲክ የምግብ ማሸጊያ ያልኳችሁ እና የነዚህ የአልሙኒየም የምግብ ማሸጊያዎች ተመሳሳይ ተግባር አላቸው። ልክ እንደ መጀመሪያ ሁሉ አጋጋሚ በዚህ በአልሙኒየም የምግብ ማሸጊያ ምግብ እያሸጋችሁ እየየምታዙ ወይንም ለረጅም ጊዜ እላዩ ላይ የምታስቀምጡ ከሆነ በዛ የታሸጉ ምግቦችን በተደጋጋሚ የምትመገቡ ከሆነ ልክ መጀመሪያ ያልኳችሁን እዚሁም ላይ ይህ ተግባራዊ ይሆናል ማለት ነው። ፀሐይ ላይ ለረጅም ሰዓት የሚቀመጡ ከሆነ በአጠቃላይ ይሄ በአልሙኒየም የምግብ ማሸጊያ የታሸጉ ምግቦች እንደዚህ እያዘዛችሁ በተደጋጋሚ ባትመገቡ መልካም ነው። ይሄም በሂደት ለካንሰር ሊያጋልጥ ይች። ማለት ነው። ሌላው አራተኛው ና ዋነኛው ደግሞ ሪፋይንድ የተደረጉ ኦይሎች ወይንም ዘይቶች ናቸው። ይሄ እነዚህ እንግዲህ በፋብሪካ ተቀነባብረው የሚወጡ አብዛኞቹ ዘይቶች ለካንሰር የማጋለጥ ሂደታቸው በጣም ከፍተኛ ነው። ፕሮሰስድ የተደረጉበት መንገድ፣ ዘይቱ የሚመረትበት መንገድ፣ ዘይቱ የምን ዘይት ነው የሚለው ራሱ ይወስኗል። ከምን የተመረተ ነው፣ ተመርቶ ለምን ያህል ጊዜ የተቀመጠ እየተቀመጠ፣ የሚቀመጥበት ቦታ፣ የሚመረትበት ሂደ በአጠቃላይ ሪፋይንድ እንደሚደረግበት በፋብሪካ ተቀነባብሮ የሚወጣበት ሂደት በራሱ ለካንሰር የማጋለጥ ሂደቱ በጣም ከፍተኛ ነው። ይሄ ማለት አሁን እንደዚህ አይነት ዘይቶችን ለረጅም ጊዜ የምትጠቀሙ ከሆነ ምግቦች ላይ እነዚህን ዘይቶች የምታበዙ ከሆነ ይሄ ነገር እየተደጋገመ ሲሄድ በሂደት በራሱ ለካንሰር ለተለያዩ ካንሰሮች የማጋለጥ ሂደቱ ከፍተኛ ነው። ስለዚህ ብትችሉ እነዚህ የሪፋይንድ ኦይሎችን ባትጠቀሙ መልካም ነው። ይሄ ከዚህ ከዘይት ጋር በተያያዘ በደንብ ልታውቁ ይገባል። በመጨረሻ የምነግራችሁ የፕላስቲክ የውሃ ማሸጊያዎች ናቸው። ይሄን ከዚህ ቀደምም በተለያየ ቦታ ሰምታችሁት ሊሆን ይችላል። ይሄ የፕላስቲክ የውሃ ማሸጊያዎች በጣም በድግግሞሽ ለካንሰር የማጋለጥ ሂደታቸው በጣም ከፍተኛ ነው። አንደኛ ነገር ብትችሉ እንደዚህ በፕላስቲክ የታሸጉ ውሃዎችን ባትጠቀሙ። ከተጠቀማችሁ ደግሞ ቢያንስ የተወሰኑ ጉዳቱን የሚቀንሱ ነገር አድርጉ። አንደኛ ይሄ ረጅም ጊዜ በፕላስቲክ ውስጥ የታሸገው ውሃን አትጠቀሙ። ፍሬሽ ፍሬሾችን ለመጠቀም ሞክሩ። ከዛ በኋላ ደግሞ ብትችሉ አሁን የፕላስቲክ ውሃዎችን ከገዛችሁ በኋላ ቤታችሁ ገልብጡት እንጂ በዛው በፕላስቲኩ ለረጅም ጊዜ እላዩ ላይ ባይቀመጥ መልካም ነው። በተለይ ደግሞ ችግሩ የሚበዛው ሙቀት ላይ የሚቀመጥ ከሆነ ለምሳሌ ይሄ በፕላስቲክ በዚህ ፕላስቲክ የታሸገው ውሃ ለረጅም ጊዜ ፀሐይ ላይ የሚቀመጥ ከሆነ ከፀሐይ ከሙቀት ጋር እንደዚህ የሚገናኝ ከሆነ ለካንሰር የማጋለጥ ሂደቱ ከፍ ይላል። ስለዚህ ብትችሉ ባትጠቀሙ፣ ከተጠቀማችሁ ደግሞ ለረጅም ጊዜ ላዩ ላይ ባይቆይ ከዛ ደግሞ ቅዝቃዜ ያለው ቦታ ላይ ቢቀመጥ መልካም ነው ማለት ነው። እንግዲህ በአጠቃላይ እነዚህ አሁን የነገርኳቸው አምስት ነገሮች በጣም በርካታ ሰዎች በተደጋጋሚ በአጋጣሚዎች የሚያደርጓቸው ነገሮች ናቸው እና ብትችሉ ብትችሉ እነዚህን ነገሮች ባትደጋግሙ መልካም ነው። በሂደት ለካንሰር ሊያጋልጣችሁ ይችላል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ